እያብራሩ እነዚህ ሰዎች የሚያቸው ሰው የለም እምባይን የመጣሁ እና ገባውና ከስር በኮመንት እግዚአብሔር እንደናንተ አይነት የሀገር ኩራቶች ስለሰጠኝ አመሰግናለሁ አልኳቸው። የሀገር ኩራት ዘጠኝ ዶክተር እኔ አንድ ገብቼ እነሱ ቤት ለክብራቸው ለክብራቸው ስል ቁጭ ብዬ አዳምጣለሁ፣ ሰማለሁ እና እነዚህ ዶክተሮች እንኳን ይኖ ላይፍ ላይ በጣም እየተንገዳገዱ የሚኖሩ ናቸው። ኢትዮጵያ ኢትዮጵያ ላይፍ ስታይል አንጀትህን የሚበላ ሕዝብ ነው ያለው እና አዶናይ ወተ ባስ ይለኛል ሶሻል ሚዲያ ኢንፍሉዌንሰር ተብለው የሚመጡት ምንም እውቀት የሌላቸው ምንም ምንም እውቀት የሌላቸው ትክክል ረገጣና ሀሜት ሲሆን ብቻ የሰው ብዛት እንታያላቸው እነዚህ ዶክተሮች ከአንዳንድ ነው ያየኝ ስጽፍ ከአንዳንድ ነው ማውራቸው ዘጠኝ ዶክተር ተቀምጦ ሁለት መቶ እንኳን ሰው የላቸው የሚያያቸው ዘጠኝ ዶክተር የሶሻል ሚዲያን ያለውን ችግር እናነቃቃችሁ ብሎ ይመጡ በጣም ያሳዝናል እና በብዛት በእኛ ማየው አዶናይ፣ እግዚአብሔር ሲረዳ ቤተሰቦች ጥሩ አቅም አላቸው። እግዚአብሔር ሲረዳ ሬጉላር ላይፍ የሚኖረው ምን አይነት ህይወት ሊኖር ነው? አሁን ዶክተር አለ ኢትዮጵያ ላይ አስር ሺህ ብር ነው የሚከፈለው። አስር ሺህ ብር ኢትዮጵያ ላይ ያኖራል? በአሁን ሰዓት እምልህ፣ በአሁን ሰዓት ያኖራሉ? አስር ሺህ ብር የሴቶቹ ዊግ ነው የዶክተሩ የአመት ገቢው ነው። የአንዷ የቲክታከር ዊግ የዶክተራችን የአመት ገቢ ነው። የአካውንታንቱ፣ የኢንጂነሩ የተማሩት ሰዎች ለዚህ ነው መማር ተስፋ የሚቆረጥበት ኢትዮጵያ ያሳዝነኛል። አፍሪካ ላይ መማር ሰው ተስፋ እየቆረጠ ነው። ግን አንድ ነገር ልንገራችሁ እንደ አንድ ኢትዮጵያዊ የፈለገ ነገር ቢሆን የሆነ ነገር ተምራችሁ ኑ። አሜሪካም ሆነ አውሮፓም ቢያንስ ቋንቋ ቢያንስ ቋንቋ ልምዳችሁ ነው። አሜሪካ ላይ ሬጉላር ላይፉ፣ ኢትዮጵያ የሀብታም ህይወት ነው። ጌታ ምስክሬ ነው። ሬጉላር ላይፍ አሁን አክሊሉ የሚኖረው ህይወት አሜሪካን ሀገር ኢትዮጵያ ላይ ሀብታም ከሚኖረው ጋር ተመሳሳይ ህይወት ነው። ኢትዮጵያ ላይ ሀብታም የምትባለው የራሴ ነገር ከፍለ የምትኖርበት ነው አለ። አፓርትመንትም ይሁን ቤትም ይሁን መኪና ትይዛለ፣ ሴልፎን ትይዛለ፣ ፈታ ትላለ። ደሴ አሜሪካ እንደዚሁ በነፃ ስለሰጠች ማለት በቀላሉ ያንን ነገር አክሰስ ማግኘት ስለምችል የአሜሪካን ታናንቃለ። የሚያሳዝነ ያ ነው። አሜሪካ አክሰሱን ቀላል ስላደረገችው፣ ካናዳ አውሮፓ አክሰሱን እነዚህ የሚገኙትን ነገሮች ቀላል ስለሆነ ምን ሆነ? በቃ መናቅ ተጀመረ። አበሻ እንደዛ ነው። አበሻ የሆነ ውስጥ ተሰቃይተ አፈር ለብሰ የምታመጣው ነገር ካልሆነ አመስጋኝ አይደለም። አመስጋኝ ሊሆን አልቻለ። አሜሪካን ሀገር የምትሰራው ለቢል ብቻ ነው ይላል። እውነትህን ነው። ኢትዮጵያ ቫኬሽን ማን ነው የሚሄደው? የኢትዮጵያ ሕዝብ ኢትዮጵያ ለኢትዮጵያ ቫኬሽን ያውቃል እንዴ? ቫኬሽኑ እኮ የኢትዮጵያ ሕዝብ ወይ ቸርች ነው ወይ መስጊድ ነው የሚሄዳው። ቫኬሽኑ እሱ ነው። የት ሲሄድ እስቲ ንገረኝ። ልጆቹን ይዞ የሆነ ቦታ ፈታ ላርጋቸው ብሎ የሚወጣ ንገረኝ እስቲ። ወይ ቤተክርስቲያን ይሄዳል ወይ መስጊድ ይሄዳል። ቫኬሽን እሱ ነው። ልጆቹን ወስዶ የሆነ ቦታ የሚያዝናና መዝናኛ እንኳን አለ እንደ ለልጅ ለልጅ እኮ መዝናኛ የለ።

ምናልባት አውሮፓ ልትኖርበት ትችላለ። አውሮፓ ገቨርመንት አሲስተንት በጣም አለ፣ በጣም አለ። ገቨርመንት አሲስተንት አሜሪካ የለም፣ በዛን ያህል የለም። ካናዳ ገቨርመንት አሲስተንት በዛን ያህል የለም። ስለዚህ ትንሽ እየተብተብ ካላል አፈር ከድሜ ነው ምትበላ፣ አፈር ከድሜ ነው ምትበላ። ስለዚህ የኢትዮጵያን ላይፍ እንደ ትልቅ አድርጎ እሱ ያሰበው ምን መሰላቸው? ሶሻል ሚዲያ ላይ ትልቅ ስም ካለኝ አም ሜክ ማኒ ይላል። ያ ልክ ነህ ተብሎ ተግባባል። ኢትዮጵያ ይሄን ኢንፍሉዌንስ ይዤ ብሄድ ማስታወቂያ ባሰሩኝ እንዲህ እንዲህ ቢያደርጉልኝ ገስቧት፣ አሁን ሜክ ማኒ ብሎ አስበዋል። ያቺን ይዞ ብቻ ነው የሄደው ኢትዮጵያ ላይ። አዶናይ ምን ይሰራል ብለህ ጠይቅ። የሚሰራው አዶናይም ሆነ መሰሎቹ ምን ይሰራሉ? ምንም ምንም ነገር ብትገለው፣ አዶናይም ሆነ የእሱ ጀለሶች ምንድን ነው የሚሰሩት ኢትዮጵያ ላይ በል? ምንም የሚሰሩት ስራ የለም። ዝ እናጥንጥ ግን ታዋቂ ስለሆኑ አሁን ደግሞ ያለው ሙድ ምንድነው? ታዋቂ ሰውን ኮመርሻል ታሰሯል፣ ፕሮሞት ያደርጋል ምናምን ነገር በእሱ ቻፓ ይሳል። ይሄ ነው። በጣም በሚያሳዝን ሁኔታ ሌላውን ሌላውን ሌላውን ምንድን ነው ምን በማድረግ አሜሪካ የሚኖረውን ዝቅ በማድረግ ይህን አውሮፓ የሚለፋውን ዝቅ በማድረግ አረብ ሀገር የሚኖሩትን ዝቅ በማድረግ ነገሮች አብዛኛው ኢትዮጵያ ሆነ ሰርቼ ይለፍልኝ ብትል ኦኬ፣ ስራ ሬጉላር ስራ እንዴት ነው የሚያልፍልህ? እስቲ አጫውቱ። ኢትዮጵያ ላይ በሬጉላር ስራ ሳልጨናነቅ እኖራለው የሚል የመንግስት ሰራተኛ የግል ካምፓኒ አንድ ሰው ጥራ አንድ ሰው ጥሩ እጹም እንዴነ፣ ሰሞኑን ፌመስ የሆነች የታለችን ታስቀኛለች። በራሱ ዓለም የምትኖር ሰው ናት። ይመችሽ እጹ። በራሱ ዓለም የምትጫወት አሁን ረገጣ ሙላ ጀምራለች። እያሳቀች ነው በእውነት እውነቴን ነው። እና አሁንም ልንገራችሁ፣ ኢትዮጵያ ንግሩ፣ አንድ ሬጉላር የሆነ ሰው ልኑር ቢል ራቢራ የኔ አባት ኢትዮጵያ ላይ በምን ምን ሊሆን ይችላል? ራብዬ በምን ሊኖር ይችላል? እስቲ አስረዱኝ። ኢትዮጵያ ላይ ባንክ የሚሰራ ሆስፒታል፣ የምትሰራታችን ወይ ወንድሞቻችን የትን ቦታ ላይ የሚሰሩ የት፣ በምን ስራ በስነ ስርዓት ለፍተው ስምንት ሰዓት የሆነ አስር ሰዓት በ አስራ ሁለት ሰዓትም ሰርተው ኢትዮጵያ ላይ እንዴት ነው የሚያልፍላቸው? አዶናይ ዘግበት። ይሄ ብሮ የሚለው ሰውዬ ብሮ የሚለው እብድ እንዴት እንደሚኖር እስቲ ጠይቁልኝ። ምናልባት የላይፍ ካርታ ጠፍቶ